የዓለማችን የእድገት ግስጋሴና ስልጣኔ ፍጥነቱ ለማንም ትኩረት ሰጥቶ ላጤነ ሰው የሚደንቅ ነው። በየትኛውም ዘርፍ ዓለም እየተለወጠች ነው እዚህ የደረሰችው። ያለንበት ዘመን ለውጥ በተለየ አስደናቂ የሚያደርገው ግን ፍጥነቱ ነው። በዚህ የፈጣንና ቶሎ ቶሎ ተቀያያሪ የለውጥ ዘመን ወሳኙ ቴክኖሎጂው ነው። በተለይም ሰው ሰራሽ አስተውሎት አርተፊሻል ኢንተለጀንስ ራሱን በፍጥነት እያዘመነ የዓለማችንን ለውጥም በፍጥነት የሚዘውር ሆኗል። አርተፊሻል ኢንተለጀንስን ጨምሮ ዲጂታል ሳይንስ በብቸኝነትም ባይሆን ይበልጡን እጅ በዓለም ደረጃ በዕድሜ በጣም ለጋ በሆኑ ወጣቶች መዳፍ ስር ነው ማለት ይቻላል። የዚህን አሁን ያለንበትን ዘመን ትውልድ ሁኔታ ለመረዳት የየዘመናቱን ትውልዶች በየመገለጫ ስያሜያቸውን ጊዜያቸው እናስታውስ። ስያሜ አሰጣጡ ከዓለም አቀፍ ዕድገትናም የቴክኖሎጂ ፍጥነት አንጻር ነው። እንደ አውሮፓውያን አቆጣጠር ከ1965 እስከ 1980 የተወለዱት ትውልድ ኤክስ በመባል ይታወቃሉ። ዘመናዊው ቴክኖሎጂ እየመጣ ቢሆንም ወደ ኮምፒውተራይዝድ ዘመን ግን ገና አልተገባም ነበር ማለት ይቻላል። አለበለዚያም በአጠቃላይ ለትውልዱ ገና አልተዳረሰም ማለትም ይሆናል። ከዚያ ይልቅ የዛን ዘመን ትውልድ በሌሎች ስራዎች ላይ ተወጥሮ የኖረ ነበር። እንደ አውሮፓውያን አቆጣጠር ከ1981 እስከ 1996 የተወለዱት ደግሞ የሚሊኒየሙ ትውልድ ይባላሉ። ኢንተርኔትን እና ሞባይልን ተግባራዊ አደረጉም። ይህንንም ከግለሰባዊ ፍላጎት ጀምሮም ወደ ኢኮኖሚያዊና ማህበራዊ ግንኙነቶቻቸው ቀየሩት። በዚህም ከፍተኛ የኢኮኖሚ ጥቅም መገኘት ጀመረም። ወጣቶችም ይበልጥ እየተነቃቁ መጡ። እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 ድረስ የተወለዱ ልጆች ደግሞ ትውልድ ዚ ወይም ትውልድ ዜድ በመባል ይታወቃሉ። ይህ ሙሉ የዲጂታል ዘመን ባረበበበት ጊዜ የተወለዱ ልጆችን ይመለከታል። እነዚህም ልጆች አሁን ዕድሜያቸው ከአዳጊነት እስከ ወጣትነት የደረሱትን ይመለከታል። ሞባይልና ማኅበራዊ ሚዲያ የእነርሱ የእውቀት አካል ሆኗል። ማኅበራዊ ፍላጎትና የተለያዩ ጉዳዮችን በፍጥነት የሚያስተካክሉበት ዘመን ሆኖላቸዋል። ለመሆኑም ይህ ትውልድ ከቀዳሚዎቹ በምን ልዩ ሆነ? ቅልብጭ ያለው ምላሽ፣ ዘመኑ የዲጂታል መሆኑም የዲጂታሉ ባለም ፍጥነትም ትውልዱ ባህሪ ላይ አዎንታዊም አሉታዊም አስተዋጽኦና ተጽዕኖ የያዘ መሆኑ ነው። ሶሻል ሚዲያና ቴክኖሎጂ በዚህኛው ትውልድ ላይ አዎንታዊም አሉታዊም ድርሻቸው የጎላበትም ነው። የዚህ ዘመን ትውልድ በፍጥነትና በተለዋዋጭ ሁኔታዎችም ጭምር ለመማርና ሁኔታዎችን በፍጥነት ለማስተካከል እድሉ የተከፈተላቸውም ናቸው። ይህኛው ትውልድ ከተወለደበት ጊዜ ጀምሮ በዲጂታል ቴክኖሎጂ ውስጥ እየተሳተፈና እያደገ የመጣ ትውልድ ነው። ይህም ማለት እነዚህ አዳጊዎችና ወጣቶች በቴክኖሎጂ መስክ ለመሳ ለመሳተፍ እና ለመጠቀም ከእነርሱ የቀደሙት ትውልዶች ያላገኙትን እድል አሁን በመዳፋቸው ይዘውታል። ይህን እድል ኢትዮጵያውያንን ጨምሮ በየሀገራቱ ያሉ የዓለማችን አዳጊዎችና ወጣቶች እያጣጣሙት ነው። ከነዚህ የዓለማችን ለጋ ወጣቶች መካከል ደግሞ እንደ አብነት የሚጠቀሱ እጅግ ድንቆች ጎልተው በመውጣት መላ ዓለምን በማስደመም ላይ ናቸው። እነዚህ ድንቅ የቴክኖሎጂ እውቀትና ጥበብ የተካኑ ብርቅና ውድ ወጣቶች በተለያዩ የቴክኖሎጂና የንግድ ተፎካካሪ ኩባንያዎች በባትሪ ታስሰው እየተፈለጉ እጅግ ውድ በሆነ ክፍያና ጥቅማ ጥቅም በመስራት ላይ ናቸው ከነዚህም ሁሉ የተምሳሌትነት ቁንጮ ስለሆነው ገና በለጋ ዕድሜው የራሱንና የቤተሰቡን ሕይወት ፍጹም ወደ ሌላ ምዕራፍ ስለቀየረው የሀገሩ መኩሪያ የዘመናችን የዓለም ድንቅ የሆነው ወጣትን ብቻ እናንሳም አሌክሳንደር ዋንግ። አሌክሳንደር ዋንግ ዛሬ የቴክኖሎጂና የንግድ ኩባንያዎች በቢሊዮን ዶላሮች የዝውውር ሂሳብ ወደኔና እባክህና የሚሉት የ28 ዓመት ወጣት ነው። ከትውልደ ቻይናውያን ወላጆቹ አሜሪካ ውስጥ የተወለደው ይህ ወጣት አሜሪካዊ በ19 ዓመቱ ነበር የራሱን የቴክኖሎጂ ኩባንያ ማቋቋም የቻለው። ይህን ባደረገ በአምስት ዓመታት ውስጥ ማለትም በ24 ዓመቱ ቢሊዮነር መሆን ቻለ። በትምህርቱ በጣም ጎበዝና ባለምጡቅ አእምሮ ስለመሆኑ የሚነገርለት አሌክሳንደር ዋንግ በማሳቹሴትስ የቴክኖሎጂ ኢንስቲትዩት ተምሯል። ከዚያ ወዲህም ራሱን እያስተማረና ልምድ እየቀሰመ ቀጥሏል። የዓለማችን ስመጥር የቴክኖሎጂ ኩባንያዎችና የአሜሪካ መንግስት ጭምር የዚህን ወጣት የሚንተከተክ እውቀት ጨለፍ እያደረጉ በመጠቀም ላይ ናቸው። በተለይ በቴክኖሎጂና የንግድ ኩባንያዎች መካከል ወጣቱን ቴክኖሎጂስት በተለይም የአርቲፊሻል ኢንቴልጀንስ ባለሙያ የግላቸው ለማድረግ በስውርና በግላጭ የሚያካሄዷቸው ሽኩቻዎች ብርቱ ስለመሆናቸው ይነገራል። በእውቀታቸው እና በስራቸው ናቸው። ቢሊየነር መሆን ከቻሉ በጣም ጥቂት የዓለማችን ወጣቶችም ከፊት የሚጠቀሱ ሆኗል። በአርቲፊሻል ኢንተልጀንስ ዘርፍ የፈጠራ አቅም ብቻ ሳይሆን የቢዝነስ እድሎችን ጭምር መመልከት የሚችል ብሩህ ልጅ ይሉታል። ከዚህ ወጣትና ከኩባንያው ጋር ቀደም ሲልም መጠነኛ የስራ ትብብር ከነበሯቸው መካከል ፌስቡክና ኢንስታግራምን የመሰሉ በስሩ ጠቅልሎ የያዘው ኩባንያ ሜታም አሁን በከፍተኛ የገንዘብ መጠን ወጣቱን በእጁ ማስገባቱን ሙሉ በሙሉ አረጋግጧል። አሌክሳንደር ዋንግ የሜታ ኩባንያ የአርቴፊሻል ኢንቴልጀንስ ኃላፊ በመሆን ዘውድ ደፍቷል ማለትም ይቻላል። ለዚህ ደግሞ ትናንት መላ የዓለማችን ሚዲያዎች ተቀባብለው እንደዘገቡት የሜታ ኩባንያ ባለቤት ማርክ ዙከርበርግ አይኑን ሳያሽ ለወጣቱና ለኩባንያው 143 ቢሊዮን ዶላር ክፍያ አቅርቧል። በዚህም ወጣቱ አሌክሳንደር ዋንግ መስማማቱ ነው የተነገረው። ይህንም በተመለከተ ብሉምበርግና ሲኤን ይህንንን ጨምሮ ትናንት የዓለማችን ሚዲያዎች ተቀባብለው በመዘገብ ላይ ናቸው። ለመሆኑ ማርክ ዙከርበርግ እና ኩባንያው ሜታም ለዚህ የ28 ዓመት ወጣትና ለሚያስተዳድረው ኩባንያው ስኬል ኤአይ 143 ቢሊዮን ዶላር ክፍያ ሲያቀርቡም ምን ለማግኘት ነው የሚሉ አሉ። እንደ ፋይናንሻል ታይምስ እና ኒውሮሊንክ በመሳሰሉት ዘገባዎች ላይ እንደተጠቀሰው ሜታ ኩባንያ የአርቲፊሻል ኢንቴሊጀንስ ዘርፍ ላይ ከፍተኛ ጥናትና ምርምር ለማካሄድ እንዲሁም ለዘርፉ ዕድገት ከ65 ቢሊዮን ዶላር በላይ በጀት መያዙን ነው የሚናገሩት። ከዚህ አንጻር ይህንን ዘርፍ ይበልጥ አስተማማኝ፣ ደህንነቱ የተጠበቀና ማንኛውም ሰው በእጁ መዳፍ ሊጠቀመው ወደሚችል ደረጃ ያቀርበዋል ተብሎ ለሚጠበቀው ለዚህ ወጣት ያቀረበው የገንዘብ መጠን ኢምንት ነው።